በዘመኑ ግን በኢትዮጵያ ውስጥ በነበረው ሰፋ ያለ የሚስዮናን እና የውጭ ጠላት እንቅስቃሴ ምክንያት ትኩረት ይስባል ተብሎ በሚስጢር እንዲጠፋ እንደተደረገ ሰምቻለሁ። ቲዳቡኤል ኦደን ሴርሳቢ የሚባሉ ፍጥረታትንና በኤልያስ ዘመን እግዚአብሔር የሰቦራቸውን ቅዱሳንን ጨምሮ የተለያዩ ዓለማትን ጎብኝተዋል። ፌኖክ ምዕራፍ ሁለት ከቁጥር 12 ላይ እንዲህ ይላል፣ እነርሱም ጸንሰው ረጃጅም ራእይትን ወለዱ። ቁመታቸውም 3 ሶስት ሺህ ክንድ ነበር። እነዚህም ሰዎች እነርሱ መመገብ እስኪሳናቸው ድረስ ሰው የደከመበትን ሁሉ በሉ። ራየትም ሰዎች እንዲበሏቸው ዘንድ ተመለሱባቸው። በወፎችና በአራዊት በሚንቀሳቀሱና በሰዎች ይበድሉ ዘንድ ጀመሩ። እርስ በእርሳቸውም ስጋቸውን ተባሉ፣ ከእርሷም ደምን ጠጡ። ያን ጊዜ ምድር አመፀኞችን ከሰሰቻቸው ይለናል። አዳምና ሔዋን ወደዚህ ምድር ከመውረዳቸው በፊት አንስቶ እስከ ኖህ ዘመን ድረስ የሚታዩ እንደ አርሞን ኤላጤን አሩራ እና ፋፋ የመሳሰሉ ቁመታቸው ከደመና የሚደርስ ቅጠላቸው ሰፋፊ ፍሬያቸው እጅግ ጣፋጭ የሆኑ እጽዋቶች ነበሩባት። አሁንም ቢሆን በስጉር አሉባት። ከሌሎችም የቤተክርስቲያናችን የስነ ፍጥረት መጻሕፍት ላይ እግዚአብሔር ፍጥረታትን ፈጥሮ መልካም እንደሆነ አየ ይሉናል። እስኪ በጥቂቱ በኢትዮጵያና በሌሎች ሀገራት የሚገኙ የተፈጥሮ ገጽታዎችን እየተመለከትን እውነቱን ለመረዳት እንሞክር ውሃን ጨምሮ ከመሬት ውስጥ የሚስቡበት የሚያመላልሱበት በሀገርኛ የተባል ምግብ ወራኛና ዋሽንዳ የሚባሉ በፈረንጃፍ ደግሞ ዛይለም እና ፍሎይም የሚባሉ እንዴት ሊጠፉና ወደዚህ ገጽታ ሊቀየሩ ቻሉ የሚል ጥያቄ ሊፈጥርብን ይችላል። መልሱም በመጽሐፍ ኖክ ምዕራፍ ሁለት ከቁጥር አስራ ሁለት ላይ ቀደም ሲል እንደተመለከት ነው ራአይት በሚባሉ የጥፋት ልጆች አማካኝነትና በእነርሱ በደል ምክንያት በመጣ የንፍር ውሃ መቅሰፍት ነው። በቆይታም ወደ አፈርነት፣ ወደ ድንጋይነትና ብሎም ወደ ማዕድንነት ሊቀየሩ ችለዋል። እንጂ ሳይንሱ እንደሚለን ምድራችን በቢግ ባንግ ተፈጠረች፣ ፓንጅ በሚባል ክስተት ለኑሮ አመቺ የሆነች የሚለን ካየነው የተፈጥሮ ምስክር አንጻር አሳማኝ አይደለም። የተገኙት አዝመቅሪቶች ስማቸው የተወሰደው ስለ እነሱ ዘርግ እንዳመጣት ጥፋት ብሎም ቅጣት በዝርዝር ከሚናገረው ከመጽሐፈ ሄኖክ ነው። እውነታው ግን ሉሲ የላቲን ቃል ሲሆን አንጸባራቂ ኮከብ ወይም ብርሃን ማለት ነው። በረከታቸው የደረብንና አቡነ አኖሪዎስ ዘደብረ ጽጋግ በ13ኛው ክፍለ ዘመን የተጋደሉበት ሶፉ መርዋሻ እንደምታዩት። ለዛም ነው ልበ አምላክ ዳዊት በመዝሙሩ ሰማያት የእግዚአብሔርን ክብር ይናገራሉ የሰማይም ጠፈር የእጁን ስራ ያወራል ያለ